በዙሪያችሁ ያለው ሰው ሁሉ እውነተኛ ጓደኛችሁ ይመስላችኋል። እስቲ እንደገና አስቡ። ሁላችንም በሕይወታችን ውስጥ ከልብ የሚመስሉ ነገር ግን የሆነ ነገራቸው ትክክል ያልሆነ የሚመስልን ሰዎች እንዴት ነው እነዚህን ሰዎች የምንለያቸው? በዛሬ ቪዲዮ አስመሳይ ሰዎችን በቀላሉ የምናውቅባቸው አስር ግልጽ ምልክቶችን አሳያችኋለሁ። እነዚህን ግልጽ ምልክቶች በደንብ የተከታተለ ሰው በእርግጠኝነት በዙሪያው ያለውን አስመሳይ ሰው መለየትና ማወቅ ይችላል። ከእናንተ የሚጠበቀው እነዚህን አስር ነገሮች በደንብ መከታተል ነው። አስረኛው በተለይ በጣም በጣም ጠቃሚ ነው። ይህንን ሁላችሁም እንድታዳምጡ ትፈልጋለሁ። ቪዲዮን እስከ መጨረሻው መከታተላችሁን አትርሱ። ምልክት ቁጥር አንድ። ሲፈልጉ ብቻ ይቀርባሉ። አስመሳይ ሰዎች ግንኙነታቸው አንድ አቅጣጫ ብቻ ነው። የሆነ ነገር ሲፈልጉ ለምሳሌ ገንዘብ፣ እርዳታ ወይም ድጋፍ ሲፈልጉ ምርጥ ጓደኛ ይሆናሉ። ነገር ግን እናንተ ስትፈልጓቸው በጭራሽ አይገኙም። ግንኙነታቸው ለእኔ ምን አለው በሚል ላይ የተመሰረተ ነው። ስለዚህ ሁላችሁም በዙሪያችሁ ያለውን ሰው ልብ ብላችሁ ቃኙት። የሆነ ነገር ሲፈልግ ብቻ እናንተ ጋር የሚመጣ ከሆነ ያ ሰው አስመሳይ ሰው እንደሆነ ልብ ልትሉ ይገባል። ምልክት ቁጥር ሁለት ከጀርባዎ ያወራሉ። አንድ ሰው መጥቶ ስለ ሌሎች መጥፎ ነገር የሚያወራልህ ከሆነ በእርግጠኝነት አንተ ዞሮ ስትል ደግሞ ስለ አንተ ለሌሎች ማውራቱን ማወቅ አለብህ። እውነተኛ ሰዎች ችግር ካለ ፊት ለፊት ይነጋገራሉ አስመሳይ ሰዎች ግን ሰዎችን ከጀርባ ያማሉ። ስለዚህ አንተ ፊት መጥቶ ሁሉ ጊዜ ስለሌላ ሰው መጥፎ የሚያወራ ሰው ካለ ያንን ሰው በደንብ ልታጤነው ይገባል። አንተ በሌለበትም ስለ አንተ መጥፎ ነገር እንደሚያወራ ማሰብ ይኖርብሃል። ምንጊዜም ቢሆን ስለሌሎች ሰዎች የሚያሙ ሰዎች ካሉ ያም ባሪያቸውን እንዲያስተካከሉ ማድረግ ካለ፣ በለዚያ ደግሞ ከነሱ ሰዎች ቀስ በቀስ መራቅ ያስፈልገናል። ምልክት ቁጥር ሦስት ቃላቸውና ድርጊታቸው በጭራሽ አይገናኝም አከብር አለው ይለሃል ግን ያዋርደዋል እረዳሃለሁ ይለዋል ግን በችግር ጊዜ ይጠፋሉ አስመሳይ ሰዎች የሚናገሩትን ጣፋጭ ቃል አትመኑ ድርጊታቸውን ተመልከቱ ድርጊታቸው ሁሌም እውነቱን ይናገራል እውነት ነው ትክክለኛ ሰዎችን ለማወቅ ቃላቸውን ሳይሆን ድርጊታቸውን ማየት በጣም አስፈላጊ ነው ቃሉ አምሮ ድርጊቱ ግን የማያምር ከሆነ ያንን ሰው ልታምኑት አይገባም። ቃላቸውና ተግባራቸው አንድ ሲሆን ግን በእነሱ ላይ ያላችሁን እምነት መጨመር ትችላላችሁ። ምልክት ቁጥር አራት ከመጠን ያለፈ ሙገሳን ያበዛሉ። እውነተኛ ምስጋናና ማስመሰል ይለያያል። አስመሳይ ሰዎች ብዙ ጊዜ ከመጠን በላይ ያሞግሳሉ፣ በተለይ በሌሎች ሰዎች ፊት ይህንን የሚያደርጉት እርስዎን ለማስደሰት ሳይሆን የእርስዎን እምነት ካገኙ በኋላ ለራሳቸው ጥቅም ሊጠቀሙበት ነው። ስለዚህ ከመጠን ያለፈ ሙገሳ የሚያበዛብ ሰው የሆነ ነገር ከአንተ ፈልጓል ማለት ነው። ሙገሳ አለው አይነት ግን አንዳንዴ በጣም የተጋነነ ነገሮችን አንተ ኮንዲነ አንተ ኮንዲነ እያለ ሁሌ የሚል ሰው ካለ ያንን ሰው በደንብ ልታጤነው ይገባል። ምናልባት ሙገሳ የሚያበዛብህ ካንተ የሆነ ነገር ማግኘት ፈልጎ ሊሆን ስለሚችል። ምልክት ቁጥር አምስት በስኬቶ ይቀናሉ። በስኬት ከልብ ደስ የሚላቸው እውነተኛ ጓደኞች ብቻ ናቸው። አስመሳይ ሰዎች በስኬት ጊዜ በውሸት ፈገግ ይላሉ፣ ነገር ግን ውስጣቸው ይቀናል። አንዳንዴም ስኬትን ለማሳነስ ይሞክራሉ። አይ እድለኛ ሆነ ነው ያማ፣ ትርጉም የለውም ሊሉ ይችላሉ። ስለዚህ እናንተ የሆነ ነገር ስኬታማ ስትሆኑ እነዚያ ሰዎች በእናንተ ስኬት በትክክል ደስተኛ መሆናቸውን ልታጤኖት ይገባል። አንዳንድ ጊዜ እኛ ጓደኛችን ናቸው፣ ቤተሰባችን ናቸው ብለን የምናስባቸው ሰዎች ምናልባት እኛ የሆነ ነገር ስናሳካ፣ ጥሩ ነገር ስናገኝ ደስተኛ ስሜት ኦር ደግሞ እነሱ ጋር ያለው ስሜት ደስ የማይል ከሆነ በእርግጥም በትክክል ልታጤኗቸው ይገባሉ። እነዚያ ሰዎች በስኬታቸው ደስተኛ አይደሉም ማለት እናንተ ላይ የሆነ ጉዳት የሚያደርስ ነገር ከማድረግ ወደኋላ እንደማይሉ ልታውቁ ይገባል ምልክት ቁጥር ስድስት ትኩረት ሁሌም በእነሱ ላይ እንዲሆን ይፈልጋሉ በምታወሩበት ጊዜ ወሬውን ሁሌም ወደ ራሳቸው ይመልሱታል ስለ ችግር ስትነግራቸው እነሱ የኔ ችግር ይበልጣል ማለት ይጀምራሉ ለእነሱ አንተ ያለው እነሱ ለማድበጥ ብቻ ነው ይህንን የብዙ ሰዎች ችግር ነው ሁሌም ትኩረትን የሚፈልጉ ሰዎችን በትኩረት ልታጤናቸው ይገባሉ። አንተ ስለ ችግር እየነገርካቸው የእኔ ችግር ይበልጣል የሚሉ ሰዎች ምናልባትም የአንተን ችግር ለመስማት ፈቃደኛ እንዳልሆኑ እና አስመሳይ ሰዎች ሊሆን እንደሚችሉ ማሰብ ያስፈልጋል። ስለዚህ ጓደኝነት ሲኖር ሁሉ ጊዜ መተማመን፣ እርስ በርስ መደማመጥ፣ የአንዱን ችግር ሌላው ማድመጥ መፍታት ያስፈልጋል። የእኔ ችግር ብቻ ነው መሰማት ያለበት የሚል ሰው ከሆነ ይህ ሰው አስመሳይ መሆኑን ልታስቡ ይገባል። ምልክት ቁጥር ሰባት ምስጢር አይጠብቁም። የነገርካቸውን የግል ጉዳይ ለሌሎች ሲያወሩ ታገኛቸዋለህ። ይህ ትልቅ የማስጠንቀቂያ ምልክት ነው፣ እምነት የሚጣሉባቸው ሰዎችም አይደሉም። ስለዚህ ምስጢር ብላችሁ የነገራችኋቸውን ነገር ለሌሎች ሰዎች ሲያወሩ ወይም ደግሞ የእናንተን ጉዳይ በሌሎች ሰዎች ፊት ሲናገሩ ካገኛችኋቸው በእርግጠኝነት እነዚህን ሰዎች መራቅ ይጠበቅባቸዋል። ምክንያቱም እነሱ የሚታመኑና ምስጢራችሁን የትም የሚዘሩ ሰዎች መሆናቸውን ማሰብ ያስፈልጋል ምልክት ቁጥር ስምንት አይ ማለትን አይችሉም ይገርማል አይደል ነገር ግን አስመሳይ ሰዎች ሁሉም ሰው እንዲወዳቸው ይፈልጋሉ ስለዚህ አይ አይሉም ለማንም ምንም ቃል ይገባሉ ችግሩ ቃላቸውን አያከብሩም ምክንያቱም ዓላማቸው በወቅቱ ጥሩ መስሎ መታየትና ተቀባይነት ማግኘት ስለሆነ ስለዚህ ምንጊዜም እሺ አዎ እንደዛ ማለትን የሚያበዙ ከሆነ ምናልባት የማያረጉትን ነገር ቃል እየገቡና ወደፊት ሁሉም ሰው እንዲወዳቸው እና እንዲቀበላቸው ተቀባይነትን ለማየት ይህንን ነገር ሲያደርጉ ታስተውላላችሁ። ስለዚህ እንደዚህ አይነት ሰዎች አብረዋቸው ካሉ በደንብ ተከታተሏቸውና ከነዚህ ሰዎች ቀስ እያላችሁ መራቅ ይጠበቅባቸዋል። ምልክት ቁጥር ዘጠኝ ሌሎችን ዝቅ በማድረግ እራሳቸውን ከፍ ከፍ ያደርጋሉ። በዙሪያቸው ያሉ ሰዎችን ለምሳሌ አስተናጋጆችን፣ የሥራ ጓደኞቻቸውን፣ ባልደረባዎቻቸውን እንዴት እንደሚያስተናግዱ ተመልከቱ። እራሳቸውን ትልቅ ሰው አድርገው ለማሳየት ሌሎችን በንቀት ወይም በአክብሮት ጉድለት የሚያዩ ከሆነ ይህ የአስመሳይ ባህሪ ነው። በእርግጥም ትክክለኛ ሰውን ለማወቅ ከፈለጋችሁ ሰዎችን ትሬት የሚያደርጉበት መንገድ በደንብ ማየት ያስፈልጋል። በተለይ ከነሱ ደረጃ ያሉ ሰዎችን የሚያስተናግዱበትን መንገድ በደንብ ልብ ብላችሁ ተመልከቱ። አንድ ሰው ሆቴል ቤት ሄዶ አስተናጋጇን የሚያይበት መንገድ፣ ትሪት የሚያደርግበት መንገድ ስለዛ ሰው ትክክለኛ ማንነት በደንብ ስለሚያሳየን፣ ስለዚህ አስመሳይ ሰዎችን የምትለዩበት እነሱ ከነሱ በታች ያለውን ሰው የሚያስተናግዱበት ወይም ደግሞ ትሪት የሚያደርጉበት መንገድ በደንብ በማየት ነው። የመጨረሻውና በጣም ጠቃሚ የሚባለው ምልክት ቁጥር አስር የውስጥ ስሜቶን ማዳመጥ ነው። አንዳንዴ አንድ ሰው ላይ ጥሩ ስሜት አይሰማንም። ለምን እንደሆነ በግልጽ ላናውቀው እንችላለን። ይህ የውስጥ ስሜታችን ነው። አንዳንድ ጊዜ ሰውነታችን፣ አእምሯችን ያላስተዋለውን ነገር እያስተዋለው ሊሆን ይችላል። ስሜታችሁን በግልጽ አዳምጡ። ይህ ስድስተኛ ሴንስ የምንለው ነው። አንዳንድ ጊዜ ሳናውቀው የሆነ ጥሩ ስሜት የማይሰማን አንዳንድ ሰው ሲመጣ ጥሩ ስሜት የማይሰማን ጊዜ አለ። ስለዚህ ይህንን ስሜታችንን ኢግኖር ልናደርገው አይገባም። በደንብ ልተሰሙትና ልታዳመጡት ይገባል። ምክንያቱም አንዳንዴ ስድስተኛው ሴንሳችን ስለዛ ሰው ያለውን ነገር ተረድቶ ሊነግረን እየፈለገ ስለሆነ ስለ አንድ ሰው ጥሩ ስሜት የማይሰማችሁ ከሆነ ያንን ስሜት በደንብ ማጥራትና ወይ ያንን ሰው በደንብ አውቆ መራቅ ያስፈልጋል ማለት ነው። ውድ ተመልካቾቼ፣ እነዚህን አስር ምልክቶች በዙሪያችን ያሉትን ሰዎች በትክክል እንድንገመግም ይረዱናል። ዋናው ነጥብ መጥፎ ሰዎች መለየት ብቻ ሳይሆን ጊዜያችንንና ጉልበታችንን ለማን መስጠት እንዳለብን መወሰን ነው። ህይወት አጭር ናት። በእውነተኛ ደጋፊና ከልብ በሆኑ ሰዎች ራሳችንን መክበብ ይኖርብናል። እናንተስ ከነዚህ ምልክቶች ውስጥ በሕይወታችሁ በብዛት ያጋጠማችሁ የትኛውን ነው? ወይም እኔ ያልጠቀስኩት ሌላ የአስመሳይ ሰዎች ምልክት የምታውቁት ካለ ከታች በኮሜንት መስጫው ላይ አካፍሉን። ሁላችንም እንድንማርበት ያግዘናል። ይህ ቪዲዮ ዋጋ ያለ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ አበረታቱን። ለጓደኞቻችሁና ለቤተሰቦ ይጠቅማል ብለው ካሰቡ ሼር ማድረጉን አይርሱ። በቀጣይ ደግሞ ትዳራችንን ጠንካራና ፍቅር የተሞላበት የሚያደርጉ አስር ነገሮችን ለማወቅ ከፈለጋችሁ ይህን ቪዲዮ ተመልከቱ። እዛ ቪዲዮ ላይ እንገናኝ። እስከዛው ድረስ ቀና አመለካከት፣ ቀና ህይወት፣ ቀና ስኬት ይሁንላችሁ።